ሰላም እንዴት ናችሁ? ውዴ ቻናላችን ተከታታዮች፣ ዛሬ የፓስፖርት የስም ስህተት፣ የልደት ስህተት፣ የተለያዩ ፓስፖርት ላይ የሚገኙ ፓስፖርታችን ላይ የሚገኙ ስህተቶችን እንዴት ኦንላይን አፕላይ እንደምናደርግ የምናይ ይሆናል። ስለዚህ የስም ስህተት ወይም የልደት ስህተት ወይም የተለያዩ ስህተቶች ካሉን ለፓስፖርት ለማመልከት ማለት ነው ሶስት መረጃዎችን መያዝ ይጠበቅብናል። ከማመልከታችን በፊት የመጀመሪያው ፓስፖርቱ ራሱ መኖር መቻል አለበት፣ የመጀመሪያው እሱ ነው። ሁለተኛው የሚስተካከለው ምንድን ነው? ስም ነው ልደት ነው ማናቸውም ነገር ቢሆኑ፣ እሱን በፍርድ ቤት ሄዱን እናረጋግጣለን። በሶስት ሰው ምስክር፣ እንዲሁም በተለያየ የሚደረጉ ነገሮች አሉ። እንግዲህ እነሱን በፍርድ ቤት የምትጨርሱ ነው የሚሆነው ማለት ነው። የስስት ከሆነ ፍርድ ቤቱ ስሙ ይቀየርለት የሚል ደብዳቤ ጽፎ ይሰጣቸዋል። ያ ግዴታ ነው፣ ያን መያዝ አለባችሁ። ሶስተኛው ደግሞ ፎቷችሁ ያስፈልጋል። ጉርብ ፎቶ በሶፍት ኮፒ ሊኖራችሁ ይገባል። እነኚህ ሶስቱን ካሟላችሁ የስም ስህተት የተለያየ ፓስፖርት ለሚገኙ ስህተቶችን ለማስተካከል አፕላይ ማድረግ ይቻላል። እንቀጥል። ስለዚህ ክሮማችንን እንከፍትና አፕላይ ፎር ኢትዮጵያን ፓስፖርት ብለን ታይፕ እናደርጋለን። ክሮም ላይ ስልክ ላይም እንደዛ ብለን ነው የምንጽፈው። ከሚመጣልን ዝርዝር ውስጥ የመጀመሪያውን አፕላይ ፎር ኢትዮጵያን ፓስፖርት የሚለውን እሱን አንድ ጊዜ ክሊክ እናደርጋለን። ከዛ ወደ ኢንተርፌሱ ወደ ኢሚግሬሽን የኢትዮጵያን ኢሚግሬሽን ሰርቪስ ኢንተርፌስ ይከተናል። ስለዚህ እዚህ ስታርት ኒው አፕሊኬሽን የምትለዋን አንዴ ክሊክ አድርገን ወደ ውስጥ እንገባለን። ከዛ ስንገባ ሪኩዌስት አን አፖይንትመንት ዴት ኢንዲቪዥዋል ነው፣ አያግሪ ቱ ዘ ሰርቭ የምትለዋን ቦክስ ቼክ አድርገን ስታርት ኢንዲቪዥዋል አፖይንትመንትን ክሊክ እናደርጋለን። ከዛ አሁን እኛ የፈለግነው ስህተት የስም ስህተት ሊሆን ይችላል፣ የልደት ሊሆን ይችላል። ማንኛውም ስህተት ካለበት ወደ ታች ስክሮል እናደርግና ፓስፖርት ኢንፎርሜሽን ኮሬክሽን እዚህ ጋር እንደምታዩት ፓስፖርት ኢንፎርሜሽን ኮሬክሽን አፖይንትሜንት የምትለዋል። የእሱን ቀጠሮ ነው መውሰድ የፈለግነው። ስለዚህ እሱን ክሊክ እናደርጋለን። ከዛ ሳይታችንን እንመርጣለን። እንግዲህ አሁን ከስተመራችን አዲስ አበባ ስለምትኖር አዲስ አበባ የሚለውን እንመርጣለን ማለት ነው። ሲቲ የሚለውንም አዲስ አበባ ኦፊሱንም ኢሚግሬሽን ኤንድ ሰርቪስ ሲቲዘንሺፕ የሚለውን እነካለን። ከዛ ኔክስት እንላለን ማለት ነው። ኔክስት ካለን በኋላ ቀጥታ ምንድን ነው የሚያመጣለን ዴሊቨሪ ዴት ወይም ደግሞ የምንሄድበትን ቀን ነው የሚያመጣለን ማለት ነው። ዴሊቨሪ ዴታችን እዚህ ላይ የተቀመጠው እንግዲህ ሜይ ዘጠኝ ሁለት ሺ ሀያ አራት ነው። እዚህ ጋር እንደተቀመጠው እዚህ ጋር ይታያቸዋል ሜይ 9 2004 ነው። ለዚህ ኔክስት ብለን ስማችንን እናስገባለን ማለት ነው። እዚህ ጋር ጥንቃቄ ማድረግ ያለብን የተሳሳተ ስም ከሆነ ስሙን በትክክል ዚኛው ፎርሙ ላይ ትክክለኛ ስም ነው የምናስገባው፣ ከነስተቱ ሳይሆን ትክክለኛ ብለን ያሰብ ነውን ማለት ነው። አሁን ለምሳሌ ኛ ከስተመር ሰናይት ይላል የአባት ስም ስህተት ስላለበት ያንን እናስተካክላለን ጃርሶ ኖርማል ፓስፖርቱ ላይ ጀርሶ ነው የሚለው። እዚህ ጋር ጃርሶ ብለን አስተካክለን እንጽፋለን ማለት ነው ፎርማችን ላይ የአያት ስም እሱንም በዚህ መልክ እናስገባለን። ይሄ እንግዲህ ስህተት የምናስተካከልበት አንዱ መንገድ ነው ማለት ነው። ቀጥሎ ደግሞ በርዝ ዴት ነው በርዝ ዴቱንም ፓስፖርቱ ላይ ያለውን እሱም ስህተት ካለበት አስተካክለን ነው የምናስገባው በዚህኛው ፎርማችን ላይ ማለት ነው። ስለዚህ አሁን ይሄ የበርዝ ስህተት ስለሌለበት ፓስፖርቱ ላይ ያለውን ቀጥታ እናስገባለን ማለት ነው። ፓስፖርቱ ላይ የተቀመጠውን ቀጥታ እያስገባው ነው። የአማርኛ ስማችንንም እናስገባለን ማለት ነው። ስም በሚለው ቦታ ላይ የራሳችንን ስም ነው የምናስገባው። የአባት ስም በሚለው ቦታ የእሷን ስም እንደዚሁ ማለት ነው። የአያት ስም እንደዚሁ፣ እዛ ላይ በተቀመጠው መሰረት እናስገባለን። ናሽናሊቲ የሚለውን ያው እንግዲህ ኢትዮጵያ ነው። ስልክ ቁጥር ግዴታ ነው ማንዳቶሪ ነው። ፎርሙን ስንሞላ ስልክ ቁጥሯን ወይም ደግሞ ስልክ ቁጥራችን የራሳችንን በዚህ መልክ ስልክ ቁጥር ጥንቃቄ አድርገን ነው ማስገባት ያለብን፣ በስልካችን ስለሚላክ ፓስፖርት መታተም አለመታተም ማለት ነው። ስለዚህ በጥንቃቄ ይሄኛውን አስገቡ። የትውልድ ቦታ በርዝ ፕሊስ እሱን ግዴታ ነው እንሞላለን ቀጥሎ ጀንደር ይላል ጾታ ነው እሱንም ሴሌክት ማድረግ አለብን በእኛ ካል ፊሜል ነች ሴት ናት ማርሻል የተዳረ ሁኔታ ሲንግል ማለት ያልተዳረችም ኔክስት እንላለን። ይህን ከሞላን በኋላ ቼክ አድርገን እንደገና ኔክስት ብለን ወደፊት እንሄዳለን ከዛ ሪጅናችን አሁን የምንኖርበትን ቦታ ነው የሚያስመርጠን ከስተመራችን አዲስ አበባ ስለምትኖር አዲስ አበባ ብለን እንሞላለን ሲቲም አዲስ አበባ ነው ስቴት ዞን ወረዳ የሚለው ግዴታ ስላልሆነ እነሱን ኦፕሽናል ስለሆኑ መተው እንችላለን። ስለዚህ ሪጅናችንና ሲቲያችንን በዚህ መልክ እንሞላና ኔክስት ብለን ወደ ቀጣይ ስቴፕ እናልፋለን ማለት ነው። ፋሚሊ ዲቴል ግዴታ ስላልሆነ ይህ ኔክስት ብለን ማለፍ እንችላለን ችግር ስለሌለው ማለት ነው። ቀጥሎ ደግሞ ፓስፖርቱ ላይ ያለውን የፓስፖርት ነንበር እናስገባለን ግዴታ ስለሆነ እዚህ ጋር ኔክስት ቃልም በኋላ ይመጣልን ይሄ ፎርም ነው። እዚህ ላይ ኢፒ ብለን ፓስፖርት ላይ ያለችው አሁን የፓስፖርት ቁጥራችን ኦልድ ፓስፖርት ነበር ይላል። ይሄንን ማስገባት መቻል አለብን። ቀጥሎ ደግሞ ፓስፖርቱ የተሰጠበት ቀን ኦልድ ፓስፖርት ኢሹ ዴት ማለት ፓስፖርቱ የተሰጠበት ቀን ነው። እሱንም ከፓስፖርታችን ላይ እናስገባለን። እዚህ ላይ በጥንቃቄ ማድረግ ያለብን ነገር ምንድን ነው? ፓስፖርታችን ኤክስፓየር ካላደረገ ዋጋው 2500 ብር ነው። ነገር ግን ኤክስፓየር ካልሆነ ግን ትንሽ ተጨማሪ ክፍያ ያስጨምራል ማለት ነው። ወደ አንድ ሺህ ብር ቅጣት ተቀጥተን ነው እንግዲህ ወደ ሶስት ሺህ አምስት መቶ ብር የምንከፍለው። ይህን ከጨረስን በኋላ እንግዲህ ኮሬክሽን ታይፓችን ምንድን ነው የሚለው አሁን በእኛ ኬዝ ምንድን ነው ስም ነው። እዚህ ቺን ቦክሷን ስናካ ኔም ኮሬክሽን የምትላለች እሷን እንመርጣለን ማለት ነው። እዛ ኔክስት እንላለን። ከዛ እዚህ ጋር ዶክመንቶቻችንን አፕሎድ የምናደርግበት ቦታ ላይ ደርሰናል ማለት ነው። ስለዚህ መጀመሪያው ምንድነው የሚያስፈልገን ብለናል፣ ቅድም ፓስፖርቱ ራሱ ያስፈልገናል እናስገባለን። ከፍርድ ቤት የተጻፈ ስም ቅያሬም ከሆነ ሌላ ነገር ቅያሬ ከፍርድ ቤት እናስገባምናለን። መረጃችን በዚህ መልክ ተዘጋጅቶ ይገባል። ፋይሉን ግን ስናስገባ ከአንድ ሜጋባይት መሆን አለበት ፎርማቱ በጂፒኢጂ ወይም ጂፒጂ ወይም ፒኤንጂ ወይም ጂአይኤፍ ወይም ፒዲኤፍ ፎርማት መሆን አለበት፣ ከአንድ ሜጋባይት በታች መሆን አለበት ይላል ስለዚህ አፕሎድ ነው የምናደርገው። ብሮዝ በምትሏ ሶስቱንም ፋይል እናስገባለን ወደ ሲስተሙ ማለት ነው፣ አፕሎድ እንላለን። ከዛም በኋላ ምንድን ነው የሚመጣልን? ቀጥታ ይሄ ፎርማት ይመጣልን። ስለዚህ ሪኩዌስት ታይፓችን ምንድን ነው? ኮሬክሽን ነው። እዚህ ጋር ከላይ እንደምትመለከቱት እሱም ቼክ ማድረግ አለብን። ስህተት ቼክ እያደረግን ነው ማለት ነው። ስለዚህ ኮሬክሽን መሆኑን ቼክ ማድረግ አለባችሁ ማለት ነው። ሪኩዌስት ታይፓችን ኮሬክሽን ነው። ትክክል ስም ቼክ ማድረግ አለብን። የአባት ስም ተስተካክሎ መጽሐፉን ቼክ አድርገን እናያለን ማለት ነው። ከዛ ይህንን ቼክ አደረግን በኋላ ወደታች ስክሮል እናደርገንና ኮንፊርም አፕሊካንት ዲቴል የምትላን ቦክስ ቼክ አድርገን ኔክስት እንላለን ማለት ነው። ኔክስት ካልም በኋላ የክፍያ አማራጭ ነው የሚያመጣለን፣ ብራንች ሄደን ነው ሞባይል ባንኪንግ ነው በቴሌ ብር ነው የሚለውን ነው እንግዲህ። ሂሳቡ ቅድም እንዳልኳቸው ሂሳቡ እዚህ ጋር ሁለት ሺህ አምስት መቶ ብር ነው። ያው ኤክስፓይር ስላደረገ ፓስፖርቱ ተጨማሪ ቅጣት የለውም። ኔት ለትሽም ሰው ተብር ነው የምንጠይቀን በቴሌ ብር ነው የምንከፍለው ብለን አገሪቱ ወዘተን ብለን ኔክስት እንላለን ማለት ነው። እዛ ኔክስት ስንል ጨረስን ማለቱም ፔመንት ኢንስትራክሽን ነው ዜጋ ያለው በዚህ እንግዲህ ፕሪንት አድርገን ይሄን መያዝ እንችላለን። ከዛም በኋላ ስታተሱን ቼክ ለማድረግ ይህን ፕሪንት አድርገን መያዝ እንችላለን። በዚህ መልክ ፒዲኤፍ ፎርማት ሴቭ አድርገን ስልካችንም ኮምፒውተራችን ላይ የሚሆን መያዝ እንችላለን። ዋናው ይሄ አይደለም። ኢሚግሬሽን ይዘ የምንሄደው ኢሚግሬሽን ይዘ የምንሄደው አፕሊኬሽን ነምበር የምትለውን ኮፒ እናደርጋለን አንዴ። ከዛ እሷን ኮፒ ካደረግን በኋላ አዲስ ዌብሳይቱን ከፍትና እንደ አዲስ አፕላይ ፎቶ ኦፐን ፓስፖርት ብዬ እንደ አዲስ ገብቼ ስታተስ ቼክ አደርጋለሁ ማለት ነው አሁን ትክክለኛ አሳይን ማድረጌን ወይም ቀጠሮ መውሰድ ማለት ነው። ከዛ እዚጋ ስታተስ የምትል ከላይ ይታያቸዋል። አንዴ እሱም ክሊክ እናደርጋለን። ከዛ ፓስፖርት ስታት የሚል ይመጣል። ቅድም ኮፒ ያደረግኩትን አፕሊኬሽን ነበር እዚ ጋ ፔስት ማድረግ ነው። ከዛ ሰርች እንላለን ማለት ነው። ከዛ እዚ ጋ ሰናይት ቻርሽ የሚል ይመጣል። ቼክ ማድረግ ነው እንግዲህ። እዚ ጋ አይን ምልክቷን ነክተን ወደ ውስጥ እንገባለን። ሪኩዌስት ታይፕ እዚ ጋ እንደምትመኙት ነው። ሪኩዌስት ታይፓችን ይሄው ከላይ እንደምትመለከቱት ኮሬክሽን ነው። ስለዚህ ስህተት ያለበት ፓስፖርት ነው ማለት ነው። ስለዚህ ይህን ጥንቃቄ ማድረግ አለብን። ገና ነው አልከፈልንም። እዚህ ጋር አፕሊኬሽን ስታተሱ ኢኒሻል ነው የሚለው። ክፍያ ስንፈጥም ፔይድ ይላል። እንግዲህ ኖርማሊ ይሄን ይመስላል ይዛሪ። ስለዚህ ከተከፈለ በኋላ ይሄንን ፕሪንት አውት ይዘን የምንሄደው ወደ ኢሚግሬሽን ማለት ነው። ስለተከታተላችሁ እናመሰግናለን። የዩቱብ ቻናላችንን እንግዲህ ሰብስክራይብ አድርጉ። ቴንክ ዩ